አሁንም ማለት ወደ ሩታ ተመልሶ ከሩታ ጋር ማይሆን ከሆነ ከሄርሜላ ጋር ሊሆን አይችልም። ይሄን ነገር ዝም ብዬ ማየት አልችልም። እየመጣሽ ተኝ፣ የእኛ ቤት ሰፊ ነው፣ አለ ሰውዬው። አሉ አሉ ነው፣ እኔ ማቀው ታሪክ የለም። እናንተ ለምን አትከፋፈሉትም? ታዳ እነዚህ ለምንድንነው ቁረጥ አታደርጋችሁ? ለእኛታችን ለምን አትከፋፈሉትም? አብርሃም ከሄሩታ ጋር ማይሆን ከሆነ ከሄርሜላ ጋር አይሆንም። እኔ ዝም ብዬ ማየት አልችልም። እና ነዚህ ምን ልንገርሽ መስላሽ፣ እውነቴ ነው ምለሽ። አሁ ከሄርሜላ ጋር እንዳይሆን ከሩታ ጋር መሆን ካልፈለ ከፈለገ ጆሮ ግንዱ ብለሽ ወይም ደግሞ እግሩን ሰብረሽ ዶሮ ጠባቂ አድርገሽ የራስሽ ባል አድርጊ የግልሽ ማለት ነው። እንዳው ሴቶች ሴቶች ተዋርዳችኋል እኮ። እሺ በሰው ባል እንደዚህ ስትንጫጩ ስትንገበገቡ። አሁንማ ሄድሜላና ና ቺ ነጻነት ቢገናኙ ደስ ይለኝ ነበረ። ግን እኮ ነጻነት አትረቢ መውለቴ ነው የምልሽ። በደንብ አድርገሽ መማታት አትችይ፣ መናገር አትችይ። ወስላታ ነገርሽ እኮ ነሽ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እናንተ ላይክ እያደረጋችሁ። ለማንኛውም ማለት ነው ውድ ቤተሰቦች ዘንድሮ የማናየው የለም። ጭራሽች ልጅ ከሆነ መከታተል አቁም ያላት ነበረ ቆቋትች ያት ነበረ። ሰሞኑ ማለት ነው ለካ በአብርሃም እና በሄርሜላ ጉዳይ እየመጣች ነው እንዴ። እኔ እኮ አሁን እኮ ጉዴን ማየው። አብርሃም ከሩት ተገማ ይሁን ከሆነ ከሄርሜላ ጋር ሊሆን አይችልም በተአምር። እኔ ዝም ብዬ ማየት አልችልም እና ትተነቅያለሽ፣ ትተነቅያለሽ ወይ ገመድ ልስጠሽ። እንዲያው ሴቶች አፈር ያስበላችሁና፣ ልታሰድቡን በቃ ሆን ብላችሁ ተነስታችኋል። በማህበር ነው እንዴ የተነሳችሁት? የማህበር ልጆች ናቸው እንዴ? ሄርሜላ እንደዛ ተለጣጥፋ ምን ብላ ግንድግር እንዲ የሜዳ አህያ ናት እሷ። ሄርሜላ እንዳትሉ ቤት እንዳትሉ። እና እሷ ለይቶላታል። ስዳደግናት አሳዳጊ የበደላትናት ረክሳለች። ርካሽ ርካሽ ነው መቼም፣ በርካሽ ቦታ ነው የሚገኘውና አንቺስ አንቺስ? አንቺ እኮ ጤነኛ ነበርሽ። መቼ ነው የታመምሹ? ከዚህ በፊት እሺ፣ ፍቅረኛ የነበረ ገለመን የነበረ ድራማቸው በደንብ አጣጥፋችሁ ሰራችሁበት። እሺ ብለን እንግዲህ አሳልፍናቸው። አሁን ደግሞ ጭራሽ መልሳ መጣ ይሄንን አለች ማለት ነው። ውድ ቤተሰቦች፣ አሁን ወደ የት እንሄድ እናንተ? ወደ የት እንሄድ? ወደ የት እንሄድ? ሴቶች በሰላም ነው ወይኔ በላቸው እናንተ አብርሃም ብቻ ነው እንደ ቡታጀራ ውስጥ ያለው። እናንተ አሰዳቢ ሁላ ማለት ነው። ወንድም ወልዶ የለም። እንደ ቡታጀራ ውስጥ አብርሃም ብቻ ነው እንደ ያለው። እንደው ነፃነት ደግሞ ማለት ነው። ይህንን ድራማ ስትሰሪ ማለት ከሩታ ጋር ካልሆነ ከሄርሜላ ጋር እንዲሆን አልፈልግም። ያኔ ከሄርሜላ ጋ ወይኔ ረሳኋት የሜዳ አህያ ከእሷ ጋ እንዲሰራ ወይም ደግሞ ካልፈለግ ከእሷ ጋ እንዲሆን አልፈልግም። እና ከአንቺ ጋር እንዲሰራ ነው የምትፈልጊው ይመስለኛል። ይሄ ነው እንጂ ሌላማ አብርሃም የራሱ ህይወት እየኖረ ነው በቃ የቀያየራችሁም የለዋወጣችሁም ነገር ለዋውጣችኋል። መጀመሪያ ላይ ፍቅረኛሞች ነበራችሁ፣ ግን ተካክዳ ተካክዳችሁ ነው የሚባለው። ጋይስ አሁን ደዛ ነው መሰለኝ። እና በጣም ነው የገረመኝ። ውድ ቤተሰቦች ሰው እኔ ወዴት እየሄደ እንደሆነ አላውቅም። እኔ ደህና ረስቼሽ ነበረ። ልትሰደብ ያምሮች ነው እኔ አልሰደባትም። ውድ ቤተሰቦች ግን ማለት ነው ታሰድቡን እናንተ አፈር ብሉና፣ የቡታጀራ ሴቶች እውነት፣ የቡታጀራ አንዳንድ ሴቶች ልበላችሁ እንጂ ምን የቡታጀራ ሴቶች፣ የቡታጀራ ጥሩ ሲያውጣችሁ እናንተ ወስላታ ሁላ ዘገምተኛ፣ ምን ይመስላሉ? አንቺና ግንድግር በቃ ልታሰድቡን ሆን ብላችሁ ነስታችኋልና። ለማንኛውም ውድ ቤተሰቦች አብርሃም ሊካፈሉት ነው። ለማንኛውም እሺ፣ እሺ ሩታ ካልወሰደችው ከሩታ ጋር ካልሆነ ግማሹ ያቺ ትወስዳለች፣ ግማሹ ደግሞ ነፃነት ትወስዳለች ማለት ነው። እሺ ምኑን ነው የምትወስዱት? ግማሹ ግንድግር ምኑን ነው የምትወስደው? ግንድግርማ ምን እንደምት ትፈልግ የታወቀ ነው የምትወስደው ራሷ ታውቃለች ማለት ነው ግማሹ እሺ ነፃነት ደግሞ ያው ፍቅር ነው የምትፈልገው እሷ ፍቅር ነው ፍቅር ስላችሁ ፍቅር አለ ስለዚህ ፍቅር ስለምትፈልግ እሷ የሆነ ነገር ልትወስድ ትችላለች ማለት የሆነ ቦታ በቃ የሆነ ቦታ ብላችሁ እለፉት እንጂ ያችኛቱ የምትፈልገው ሌላ ነው ምክንያቱም ቤተሰብ ባለትዳር ናት ልጅ አላት ያች ሴትዮ ማለት ነው ግንድግር ስለዚህ እሷ የምትፈልገው ተደጋጋሚ የሆነ ታሪክ ነገር ትፈልጋለች እና ቅይጥም ትፈልጋለች ይመስለኛል ስለዚህ ቅይጥ ስለምትፈልግ የምትፈልግ የምትወስደው። ወይኔ እናንተ ወራዶች፣ እናንተ ቅሌታሞች፣ እናንተ አሰዳቢ ስድ አደጎች፣ አፈር ብሎ አፈር ያስበላቸው የአባት አምላክ። እንደው በእናንተ የመጣ ሀገር ይሰድባል። እኛን ታሰድባላችሁ፣ አባት እና ታሰድባላችሁ እናንተ ስድ እና ውድ ቤተሰቦች፣ እኔ አላቅም። እውነት ለመናገር ገና ዛሬ ነው ተከታተልኳት። እንግዲህ ዛሬ አብርሃም እና ነጻነት ተገናኙ ስትል እውነትም የተገናኙ መስሎኝ ሄድኩኝ። አይገናኝም እኮ አይባልም እኮ አብርሃም እዚህ ጋ ነው ስትሉት፣ እዚህ ጋ ነው እዚህ ጋ ነው ስትሉት፣ እዚህ ጋ ነው። ስለዚህ አይገናኝም ብሎ ማሰብ ዘበት ነው፣ እውነት ዘበት ነው። ዛሬ ራሱ ከዛች ሴትዮ ጋር ሲንዘላዝል ይመጣብን ይሆን አንታወ አናቅም። ግን እውነት በተገናኙ መስሎኝ እኔ ቡታ ጀራ ስለሆነ ሩጥ ብዬ ሲሄድ ከሩታ ጋር ማይሆን ከሆነ ከኤድሜላ ጋር እንዲሆን አልፈልግም። አስረሻ አስቀምጪው። እውነት አስረሽ አስቀምጪው። ቡታጅራ ውስጥ አብርሃም ብቻ ከሆነ ያለው እንደ ተፋዱበት እውነት ያዙት በደንብ አድርጋችሁ። እንደውም ቤት ተከራይታችሁ ሰፊ ቤት አሰራታችሁ ነው መሰብሰብ ያለባችሁ። ሴቶቹ ማለት ነው ማለቴ እነዚህ ጥና ዣሞች የወንድ ጥማት ያለባችሁና ወይስ ስራ እየሰራችሁ ነው? ስራ እየሰራችሁ ቢሆንም በወንድ በባለ ትዳር ወንድ ላይ አንድ ሴት ተንጠልጥላ እኝኛ ትልም እድሜ ልክ ዋና እንዳፈር ብሎ አሰዳቢ ሁላ እና ጋይስ ለማንኛውም እኔ እማቀው ታሪክ የለም። ለማንኛውም ውድ ቤተሰቦች ሮታየም ደግሞ ቅድም ሰርፕራይዝ ተደርጋለች። ጡጦ ጭራሽ ጡጦ ሰርፕራይዝ አደረጓት ማለት ነው እና ደስ ብሎኛል። እየተሳሳቁ ነበረ ፏ ብለው ነበረ። ግን ሩታ ከየት እየመጣች ነው? የእናቷ ግቢ እየገባች ያለችው? ግራ ገባኝ እኮ ውድ ቤተሰብ፣ የምሬ ነው ብላችሁ በእናቷ ግቢ ነው ያለችው ያሉት እነሱ ማለት ነው የተሰባሰቡት፣ የነበረው ግን ሩታ ከየት ወደ የት መታ ነው አላቅም። እና ቪዲዮ ያው ጡጦ ሰርፕራይዝ ስትደረግ ነው ሩታ ስትመጣ ነው የጀመርኩት፣ ገፋ አድርጌ ሩታ የምትመጣበትን ፓርት ነው ያየሁኝ፣ መብቴ ነው። እና ከዛ ጡጦ ሲሰጣት አየሁኝ፣ ከዛ ውጭ አልሰማሁም ምንም ነገር ፊት ለፊት ላይ እና እኔ ያለ ሰው እኮ አለብኝ ብዬ የምከታተለው ከሆነ ያሰውን ቦታ ያ ሰው ያለበትን ቦታ ነው ገፋ አርግ የምከታተለው እንጂ ዝም ብዬ ትርኪ ምርክ ያለበትን ቦታ ላይ መብቴ ነው፣ እሱም እናንተም መብታችሁ ነው ማለት ነው። አይወርድልኝም ስለማይወርድልኝ ነው እና እንደዛ ነው እላችኋለሁ። ሩታዬ እንግዲህ ልጅሽ ያለ አባት ሊያሳድጉብሽ ነው ሴቶቹ ማለት ነው እነዚህ ወንድ ጥማት ያለባቸውን አንዲቷ የቡታጀራ ነው ያለችው። አንቺ በጥፊ ማቴም ወይን ይበላቸው ሩታኮ በጥፊ አትል ምናትል እንግዲህ እያልኩኝ ነበረ የነበረ ሰሞኑን ነው። እናንተ ድራማ እኮ ነው እየተሰራ ያለው። በድራማ መልኩም ቢሆን መደርገም ነበረባት ለዛችኝቱ። እርጉዝ እንኳን ብትሆን በጥፌ ስደረግመት መቼም አትገፋትም። ወይም ደግሞ አትገፈት ትራትን ገባቸው አይደለም። እና ግራ ይገባል ሁሉንም ነገር። የነሱ ነገር በተለይ የነዚህ ዩቱበሮች የማማን ናቸው። ቆዩ አብርሃም ሩታ እች ግንድግርና ነጻነት እንደው አሁን በአብርሃም ላይ ሶስት ሴት አስባችሁታል። ሩታለች፣ ዋናው ሚስቱ ናት። እነዚህ ደግሞ ድርባበሮች ወይም ደግሞ ዶላሮች ናቸው ማለት። ነጻነትና እች ግንድግር ያው ዶላር ናቸው። ታቃላችሁ፣ ገንዘብ ናቸው። ለውጥ አይደሉም። ለውጥማ አይደሉም እነዚህ በሽተኞች። ነጻነት ምንም አትልም። እናንተ ነጻነት እንኳን እንደዛች ፍቅረኛ እንኳን ሆና ማለት፣ የድሮ ፍቅረኛ እንኳን ሆና እንደዛችን እችዬቱ ሴት አልተዘላዘለችም። ያቺ ናት የተዘላዘለችው። አንድ እችዬቱ ደግሞ ነጻነት ደግሞ ማለት ነው። እንዴት ብላ ነው ድራማ ራሱ ቢሆን እንዲህ ነው ቪዲዮ የምትሰራው። የድሮ ፍቅር ዋ ቢቀሰቀስባትስ፣ ቢነሳባትስ፣ ቢያንገሸግ ምን ያንገሸግሻታል? እብድ እብድ ቢያረጋትስ፣ ቢነሳባትስ፣ ብርድ ብርድ ቢላትስ፣ ምንድን ነው የሚደረገው? ነው የእኔ ጥያቄ። ወይስ አብርሃም፣ ኦ ማይ ጋድ። አብርሃም ወንድ ነው የሚወልደው። ስለዚህ ወንዱን ትዳር ያለሽ የጣሰው ሚስት ጣሰው ነው ያለው አብርሃም እናንተ ለምንድ ነው ግን ጣሰው ያለው ይሄ ልጅ? እና ኪድ ዋና ጥሩ ስም ምርጥ ስም ሊኖረው ይችላል። ከዚህ በኋላ እንጠብቃለን። ለማንኛውም ውድ ቤተሰቦቼ እንግዲህ አብርሃም ሊካፈሉት ነው። የምታካፍሉ ከሆነ ቆማቸው አካፍሉ። ያው ከዚህ በፊት አላቸው አይደለ? ስትደግፉ ነበረ፣ በመጥፎም በጥሩም እንደዚህ አይደለም? ስትቃወሙ ነበረ። ስለዚህ አሁን ደግሞ አብርሃም ግዴታችን ነው ሴቶቹ ሲመጡ ማካፈል አለብን ማለት ነው። አብርሃም አይፈልግም ብለን አናስብም። እና የአብርሃም ገንዘብ ናቸው እነሱ ማለት ዶላር ያመጡለታል። እና ዋናው ሚስትም ሩታ ናት። ግን እናካፍላቸው፣ ምን ችግር አለው ጋይዝ? እንደ ምን እንስጣቸው? እሺ፣ እግር እግር እግር ከሰጠነ አንድ እግር ነው የሚሆነው መሰለኝ። እና ለማንኛውም ውድ ቤተሰቦች ሴቶቹ ተበላሽተዋል፣ ከስረዋል። አየ ውታጀራ ሴት ማስባላቸው ራሱ አየ ውታጀራ ሴት ማስባላችሁ ራሱ አፈር ብሎ አፈር ያስበላቸው ነው የምላችሁ። እና ውድ ቤተሰብ ለማንኛውም ያችኝቱ ምናፍቆኛል ስትል ትመጣለች። ታያላችሁ። ማታ ደግሞ ምንድን ነው ያላችሁኝ ነበረ? እንዴት ነው ያረገስ ሲሆ ነው ያላት። ከማንታ ረግዣለሽ አይደለም ያላት አላችሁ። እኔ ያላቅም የሰማውትን ነው ያወራውኝ። ለማንኛውም ሰላሙኑ